ሰላሙ አሌይኩም አረህማቱላሂ ወበረከት ሩ ውድና የተከበራችሁ ቤት ቤተሰቦቻችን፣ እንዴት አደራችሁ? እኛ አልሐምዱሊላህ ደህና። ዘመን እንግዲህ ዛሬ በጠዋት ነው የተነሳ ነው እስከ የተነሳ ነው፣ ለምንድን ነው የሚለው እናያለን። ሁሽ ነው ራሱ ብዙ አይታይም እዚህ ጋር መውራት አድርጌ ነው እንጂ ታነሳው። ፋጅራን ሰገደን ግን አንተኛም። ዛሬ ከባድ እንግዳ ይመጣል ማን እንደሆነ እንትን እንላለን። ዳይ ወደ እንጀራ መካከል። እሺ ውድ ቤተሰቦች ማሻላ ተባረከ ለረህማን እንደ ዝንፈልፈል ሰበከቱ ራሱ ቆንጆ እንጀራ ተጋግሯል። እሺ ውድ ቤተሰቦች እንደዚህ የአማረ እንጀራ ጋግሬ ይገርማችኋል ይህ ትናንትና ጧት ነው የተቦካው ማሻ አላህ ቆንጆ ሆኖ ወጥቶልኛል ትናንት ትንሽ ነች ቢሆንም ግን ቶሎ እንድቦካልኝ አላበዛብኝም በእርግጥ ብዙ ፋሚሊ ነው የሚመጡልኝ እንሻላህ የዛሬ ምሯችን አብረን እናያለን ከዛ ሱ ሀይልችም እቤት ደግሞ ውሃ የሚባል የለንም ትናንትና እንግዳ ስለሚመጣብኝ ልብስ ከሰአት አራት እና ፋሚሊ እንግዳ ሲመጣ እንጀራቸውን እንደዚህ ዳሩ ራሱ እያት፣ እንደዚህ በቃ ቆንጆ እንጀራ ካግሩ። በተለይ አማቶቻቸው ሲመጡ ማለት ነው። እና እስኪ ደግሞ ወደ ምቀጥለው ሰዎች፣ እንጀራችን አልቆ ምናምን፣ አሁን ቆርሳችንን ሰርተን እንደዚህ የማያምር ፍርፍር ሰርተናል። የሚያምር ሻህ ያለ ዜጋ በኮቪድ ጥቁር ሊመስል ይችላል፣ ግን ይዩት። እንሚያ ማናል ንበላምሮታል ውድ ቤተሰቦቼ፣ እንደዚህ ቤቴን አጸዳሁ፣ እንደዚህ እበክራለሁ፣ እጣን አድሮስ ማለት ነው። እና እንደዚህ ምኝታ ክላሲም ፏ አድርጊያለሁኝ የሚመጡት አማቴ ወይም ደግሞ የማሜ እናት ከነ ልጆቻቸው ነው የምንመጡት። እማዬ የባህር ልጃቸው እንደዚሁም የልጅ ልጅ በቃ ዛሬ ቤቱ ማሻዋ እብድ ነው የሚለው በልጅ ማለት ነው ሀቂቃ እንደሚከብድ ጥርጥር የለው። ሁላችሁም ነው ማሜ በግል ገዛ ሂዷል። ዛሬ ስራ አይገባም። ስለዚህ እንደዚህ አጫጫጭስኩኝ። ምናልባት ቶሎ ተመጦ ቤቱ ጥሩ ጥሩ ይሸታል ማለት ነው አጸዳድቼ የጨረስኩ ቤቴን አሁን ዕቃ ላጥብ ነው እንግዲህ፣ ማሚ እስከሚመጣ ድረስ ሽንኩርቴ ምናምን ከታትፌ ሽንት ቤት ማጽድ ይቻለሁኝ። አሁን ጧት ነው ገና። አሁን እንደምታዩት ፀሀይ ገና አልወጣም። ብዙም እኛ ቤት በእርግጥ ብዙ ፀሀይ የለውም። የጠዋት ፀሀይ ያን ያህል አይደለም። ሰአቶ ስንት ሰአት ሆኗል መሰለሽ? ሻርፕ ሶስት ሰዓት ሆኗል። እኔ ቀን እስከማጥብ ሽንኩርት ምናምን እስከምከትፋ ራሳ ቢሆን ከዛ እስኪ የምሳውን ድባብ ደግሞ እናያለን፣ እንሻአላህ ባለኛ ቅም አሳያችኋለሁኝ። ህይወት ላይ ምን አለመስላችሁ ያሉት፣ አሁን እመዬ የማሜ እናት ወንድሙ ልጃቸው ጋር ናቸው እዚህ ኮቻ በርበሬ ወንዝ፣ እዛ ልጃቸዋለ እዛ ናቸው። ግን ቅዳሜ ዛሬ እንጥራቸው ሲለኝ መምጣታቸው አይቀርም። በርግጥ ራቸ ትናንት ነው የመጡት ግን እሻልኩና ትናንትና ልብሴን አጠብኩ። ከሰአት ጠዋት አቦካሁትኝ ቆንጆ እንጀራ ወቶልኛል። ያው ህይወት ውስጥ ትዳር ውስጥ እንቢ የሚባል ነገር የለም መተባበር መተጋገዝ ነው። ስለዚህ እኔ ደግሞ የማሜን ደስታና ግዴታ ስላለብኝ፣ እስኪ ዛሬ ማሜን እናስደስተዋለን። አቀባበል እንግዲህ አቀባበሌ እናታችን ናቸው በስርዓት ያው ቪዲዮ ላይ አይቀርቡም። ፋሚሊ ናቸው። እንግዳ አይመጣም ወይ ብሎኛል። እንግዳ ኮመንት ላይ እንግዳ ይመጣል፣ ላኪን ግን ብዙ አሁን ተሸፋኝ እንደዚህ ምናምን አለ ሚዲያ ላይ መውጣት ማይፈልጋለ የዛኔ አለዋጣም ማለት ነው። ስለዚህ አልሐምዱሊላ። እንግዳ እኮ ማይመጣበት ቤት ጥሩ አይደለም ይባላል። ስለዚህ ወሬ ከማብዛትሽ ሌላ ወደ ስራ ሸትኝም እንደ ህቴ ዳይ ወደ ስራ ደስ የሚለው ውሃ በደንብ መታ በበርሚል ውሃ እየሞላሁ ነው። እዚህ ጋ ደግሞ ማመስ ከሚመጣ የሚያስፈልጉኝን ግብዓቶች እንስራ። ሁላችሁ ውድ ቤተሰቦች ሰዎች እቀቀላችሁንም ቀቀ ያለው ስጋው ማሻላ፣ ተበረከላ እንተቆኝ ስጋ ነው። በጣም ያምራል። ንጹህ ነው። ማሻላ፣ ከዛ ምን አደረኩ? ያው በደንብ አጠኩት። በእርግጥ ትኩስ ስጋ ብዙ ባይጣጠሙ ችግር የለውም። ላኪን ግን ይሄ ንፍጽ የሚባለው ነገሮች እንዛን አነሳሳብ ምናምን ከዛ እንደዚህ ከሆነ እዩት፣ ቆሻሻ ማለት ነው። ይሄ ካልወጣ አይዳፍጥም። ምን ቢሆን ጊዜ ጽድት አድርገን ብናጥብ እንደዚህ አይነት። አሁን ደግሞ ይሄን ደፋና ስገጥመው እየተወሰነ ይወጣዋል፣ ብዙ እንኳ አይወጣውም። ከዛ ጨቅላችን ቆንጆ የሆነ ብርሃን ማለት ነው። ቤተሰብ ስራችን ጨረስን። በረንዳችን ያጫጫስ በጣም ቸኩ እያለው ሰዓት ስለ ሄደ እዚህ ጋ ቃይወጤ ይበስለዋል እዚ ጋ ደሞ ደግሞ ዱለቴ ትንሽ ትንሽ ስላሳያችሁ ይሄ ነው፣ በጣም ቸኳል። እዚጋ ደሞ ይውላችሁ ቡና ጀበና ስለማትችል በዝጥጫለው። እዚጋ ደሞ ይሰለ ማሻአላ ተባረከላ ረህማን እንፋሎቱ አገደ ቅቅሌ ማለት ነው። እና ሳሎናችንም እንደዚህ ሞቅ ደመቅ ብሏል። ማሜዋ ወሃበጆ ካርክ እዛ ማማዬ ብላለች።

ሰዎቻችን እንደዚህ ፏ አድርገን እንግዲህ እየጠበቅናቸው ነው። አማቶቼን ሴቶ አማቴ ናቸው የመጡት እኔ አልችልበትም። እንደዚህ ምናምን ሙድ እንዳትይዙብኝ የማሜናት ማለት ነው። ምናልክ አብዱ አ ማን ነው እንደዚህ ያለ? እሺ ቤተሰብ እንጀራዬ እንደ መርቻ ተጋግረዋል። ትኩስ ነው። አበዬ የኔ አባት የማማ አባት ማለት ነው። አንድ ወር እኔ ጋር በርበሬ ወንዝ ነበሩ እና እንደዚህ እንጀራዬን ሲያዩት እንዲ አቤት ይችን በምን አውቅ ይሉኝ ነበረ። ዛሬ የሉም እሞዬ ናቸው ያሉት። ምንድነው? ዳንቴል ልብ ይቆማ። የናት እሺ ቤተሰብ እንደዚህ አዘጋጅተን ጨርሰናል። ማሻአላህ። እዚህ ጋም እንጀራ ኩሉ ተዘጋጅተን ጨርሷል። ዛባ እንደዚህ ይመስላል። ውሏችን በጣም አድካሚ ነበር ግን ማሜ የሚቻል ሰጠም ዛሬ ተፍ ተፍ ተፍ ተፍ ብለን ሰራን። እንግዶቻችን ይቃሉ። ስለዚህ ያው እኛ ሬዲ ሆነናል። ሲመጡ መብላት ብቻ ነው። ማሻአላ ራህማን አያምርም።